በስድስት ወር ልዩነት ውስጥ በጣም በሚያሳዝን ሁኔታ ሁለት ኤርትራውያን በአንድ አይነት ድራማ ላይ የሚተውኑ ማለፋቸው በርካቶችን እንባ ያራጨ ክስተት ሆኗል። ታሪካዊ አመጣት ላይ ኤርትራና ኢትዮጵያ አንድ እንደነበሩና የአደባባይ መረጃዎችም ሁኔታዎችም ያሳያሉ። በተለይ ከአጎራባጭ ሀገራት መካከል ደግሞ ከኢትዮጵያ ጋር በሁለሜናቸው የሚቀራረቡት ሁለሜናቸው አንድ የሆነው ኤርትራውያን እንደሆኑ ጭምርም ነው። አብዛኞቹ የሀገር ልዩነት እንጂ ሁለቱ ሕዝብ አንድ ነው ይላል ግን ብዙ ጊዜ የፖለቲካ ልዩነት ኤርትራ ውስጥና ኢትዮጵያ ላይ ከፍተኛ ውጥረት መነሳቱ የሚታወስ ነው። በተለያዩ ጊዜያትም ኢትዮጵያና ኤርትራ በተለያየ መንገድም ስዋጉም ተስተውሏል። ያም ሆነ ግን ህዝብ ለህዝብ በጣም ፍቅር እንዳለም ሁኔታዎቹ ያሳያሉ። የኤርትራ ህዝቦች በብዛት ኢትዮጵያ ውስጥ ይኖራሉ። ኢትዮጵያውያን ደግሞ ኤርትራውያን ጋር ተጋብቶ አንድ ላይ ልጅ ወልዶ በብዛት የሚኖሩት ናቸው። እነዚህ ህዝቦች ታዲያ ሁለቱም ታሪካዊ አንድነት በጣም የሚገርመው የፊደል አጠቃቀምም አጠቃላይ እንግዲህ ከኢትዮጵያ ጋር አንድ ነው። ኤርትራ በብዛት በጣም የሚገርመው ፊልምና የተለያዩ ሙዚቃ ተሳትፎችም ላይ ከፍተኛ ሚና አላት። በተለይ በኪነ ጥበቡ ዘርፍ አያሌ ቁጥር ያላቸው ኤርትራውያን በጣም ሀገራቸውን ያስጠሩ ድንቅ የትግረኛ ዘፋኞች አሏት። አልፎም በተለያዩ ቋንቋ በአረብኛም እዛው ደግሞ ባለው በአፋርኛና በተለያዩ ቋንቋም የሚዘፍኑት ድንቅ ድምፃውያን እንዳሏትም የታወቀ ነው። በኪነ ጥበቡ ዘርፍ ከፍተኛ ሚናና ትኩረት የምሰጥ እንደሆነ ጭምርም ነው ኤርትራ። ምክንያቱም ኤርትራውያኖች በብዛት የመሳተፍ በጣም ፊልም ላይ የተለያዩ ሙያዎች ላይ የመሳተፍ ብቃታቸው ከፍተኛ እንደሆነ ጀመረም ነው። ልክ እንደ ኢትዮጵያ ኤርትራውያኖችም ተከታታይ ድራማና በተለይ እንደ ኢትዮጵያ እንደሆነ ጀመረም በርካቶቹ በቴሌቪዥን መስኮት በጉጉት ይጠባበቃሉ። አልፎም ደግሞ በተለያዩ ሚዲያዎችም ላይ ሲለጠፍም ነው። ታዲያ ኤርትራ እንደ ኢትዮጵያ ተከታታይ ፊልሞች አሏት። ኢትዮጵያ ላይም ከፍተኛ ተወዳጅነት ያገኙት እንደነ ሰው ለሰው ዋዜማ የተለያዩ ድራማዎች በከፍተኛ ሁኔታ ተወዳጅነት ያገኛሉ። ልክ እንደ ኢትዮጵያ ኤርትራውያንም አርቲስቶችን ልዩ ቦታና ትኩረት ይሰጣሉ። ያንያ አይሊያው እንደ ኢትዮጵያ አርቲስቶች ትኩረት ተሰጥቶ ከፍተኛ በጀት ባያገኙም የተመጣጠነ ያው ኑሯቸውን ለማሸነፍ የሚያደርጉት ርብርብ ከፍተኛ እንደሆነ ጀምረም ነው። ኤርትራ በከፍተኛ ሁኔታ ድራማ በመተወን በተለይ በኤርትራ ህዝብ ዘንድ ከፍተኛ በተለይ በትግረኛ ቋንቋ ተናጋሪዎች እስከ ትግራይም በብዛት የምታየው መዋእልቲ የምል ፊልም ነው ነው ወይም ተከታታይ ድራማ ነው። መዋእልቲ በከፍተኛ ሁኔታ የብዙዋንን ትኩረት እየሳበ ድራማ ሆኗል። ያቺ ውቢቷ የነበረችው አስመራ ላይ የተቀረጸው እጅግ በርካቶችን ቀልብ ስቧል። የኤርትራ ሴቶች ደግሞ ውበታቸው በጣም እንደሚያምር የአደባባይ መረጃዎች ናቸው። በጣም መልከ መልካም ደግሞ የትወና ብቃታቸውም ልዩ እንደሆነ ጭምርም ነው። ምክንያቱም ኤርትራውያን ጋር ራሱ ተጣምሮ የኢትዮጵያ ዘፋኞች ሲሰሩ በብዙ ሚሊዮኖች እይታ ያገኛሉ። በርካቶቹም በተለይ የህዝብ ለህዝብ ግንኙነት በተለይ በኤርትራዊና በኢትዮጵያ መካከል የሚሰሩት በከፍተኛ ሁኔታ በሚዲያ ላይ በዘፈን ዙሪያ በተለያዩ ነገሮች ከፍተኛ ተወዳጅነትም ያተርፋሉ። ታዲያስ ሰሞኑን የተሰማው እጅግ አሳዛኝና አስደንጋጭ ክስተት ነው ኤርትራ ላይ የተሰማው። ምክንያቱም በአንድ በዚሁ ድራማ ላይ የሚሳተፉት ሁለት እንቁ ተዋናዮች ህልፈታቸው ነው የሚያሳዝነው። በተለይ መዋእልቲ ስነሳ ሰሞኑን ህይወቷ አልፎ በጣም በሚያሳዝን ሁኔታ ቀብር ስነ ስርዓቷ የተፈጸመው አንዷ ዲያና መሀሪ ትባላለች። ዲያና መሀሪ በጣም የሚገርም ብቃት የሚገርም የትወና ብቃት መዋእልቲ ፊልም በከፍተኛ ሁኔታ ትግረኛ ተናጋሪም ተናጋሪ ያልሆነም ማየት የጀመረበት በከፍተኛ ትኩረት የትወና ብቃቷን ስታሳይ የነበረችው ተዋናይ ህልፈትም ነው እጅግ የሚያሳዝነው። የዚች ተዋናይ ህልፈት እስካሁን ድረስ የታወቀ ነገር የለም። በምን ህይወቷ አይለፍ በምን የምታወቅ ነገር እንደሌለና በርካቶችንም ሀሳብ ውስጥ የከተተው በተለይ በስድስት ወር ውስጥ እንዴት በአንድ ድራማ ውስጥ የምተውኑት ሁለት ወጣት አርቲስቶች ህይወታቸው ሊያልፍ ቻለ በማለትም ነው። በርካቶቹም ደግሞም የሞቷ መንስኤ እስካሁን እንዳልታወቀና በድንገተኛ በጣም በሚያሳዝን ሁኔታ በድንገተኛ ከመሬት ተነስታ እንደሞተች ጭምርም ነው። የሞቷ መንሴስ ምንድነው በማለትም ነው በርካታ ኤርትራውያን በርካቶቹ የእሷ አድናቂዎች እየጠየቁ ያሉት። በዛ ላይ ደግሞ በአንድ ፊልም ትወና ላይ እንዴት ሁለት በስድስት ወርስ ልዩነት ውስጥ ወጣት ሴት ተዋናዮች ልሞቶች አሉ በማለትም ነው በተለይ ዲያና መሀሪ በከፍተኛ ሁኔታ ኤርትራውያን በከፍተኛ መውደድና በተለይ በጉጉት ተጠባብቆ የእሷን ድራማ እንደሚያዩ ጭምርም ነው። ድራማው በከፍተኛ ሁኔታ ተወዳጅነት እንዲያተር ዘርፍ የበርካቶችን ቀልብ የሳበች ትኩረት የሳበች ተዋናይት እንደሆነ ጭምርም ነው። ከዚህ በፊት ስ በተመሳሳይ ማን ነበረች ህይወቷ ያለፈው የዛሬ ስድስት ወር በፊት በጣም በሚያሳዝን ሁኔታ አንዷ ደግሞ እንደዚህ ውቢት ተዋናይ ህይወቷም አልፏል። ማነች? እሷ አርቲስት ስምሃር ታደሰ በ ሰላሳ አራት አመቷ በድንገተኛ ህመም ከዚህ ዓለም በሞት መለየቷም ነው የዛሬ ስድስት ወር የተሰማው። ስምሃር ታደሰ 34 አመቷ ሲሆን በጣም ደግሞ የሚገርመው የዲያና መሀሪ ደግሞ 24 አመት ገና እሷ ደግሞ ሁለቱም በጣም በሚያሳዝን ሁኔታ ለጋ እድሜ ላይ ይወጣቸው ማለፉም ነው የወጡት መረጃዎች የሚያሳዩት። ዲያና መሀሪ ደግሞ በጣም 24 ዓመት ልጅ እንደነበረች ጭምርም ነው የደረሱን መረጃዎች የሚያሳዩት። ስምሃርና ዲያና ሲሆንና ህልፈትን በማስመልከት በርካቶቹም ጥያቄ እያቀረቡ ይገኛሉ። በምን ምክንያት ነው ህይወታቸው ያለፈው? ከመሬት ተነስቶ እንዴት ልሞቱ ቻሉ? ሁለቱም በድንገት ነው ደግሞ የሞቱት። በአንድ ድራማ ላይ ነው የምተውኑት። ድራማውስ ምንድነው? በማለት ነው በርካቶቹም እያቀረቡ ያሉት። በምን ምክንያት መንስኤውስ ምንድነው? ሁለቱም ድንገተኛ ነው ህልፈታቸው በአንድ ድራማ ላይ ነው የምተውኑት። በዛ ላይ ደግሞ ወጣቶች ናቸው ችግሩ ምንድን ነው በማለትም ነው በርካቶቹ የገለጹ ያሉት። ይጣራልን፣ ይፈተሽልን በማለትም ሀሳባቸውን እያቀረቡ እንደሚገኙ ጭምርም ነው። ምክንያቱም በጣም አነጋጋሪ ጉዳይ የሆነው ሁለቱም ድንገተኛ ህልፈት፣ በዛ ላይ ደግሞ በአንድ አይነት ድራማ ላይ የምተውኑት ምናልባት ድንገት ነገሮች ተገጣጥሞ ሊሆን ይችላሉ የሚሉትም ያው አብዛኞቹ ቢሆኑም ቀሪዎቹ ደግሞ ጥርጣሬ ያደረባቸው ምንድነው ነው ምክንያቱ ይጣራልን በማለትም ነው። ምክንያቱም በእንደዚህ አይነት አንድ አይነት አሟሟት በአንድ አይነት ድራማ፣ በዚህ ላይ ደግሞ በጣም በቅርብ ወራት መካከል እንዴት እንደዚህ ህይወታቸው ወጣቶች ሊያልፉ ቻሉ በማለትም ነው በርካቶቹም ሀሳባቸውን እያቀረቡ ያሉት። ኤርትራ በጣም ተወዳጅነትና በህዝብ ዘንድ ከፍተኛ ተጽዕኖ እየፈጠረ ያለ ድራማ እንደሆነ ጭምርም በተለይ በኤርትራ ሚዲያ ላይ እንደምለጠፍ ጭምርም በተከታታይ በርካታ ቁጥር ያላቸው ኤርትራውያኖችም እንደምወዱትና ተከታተሉት አልፎም ትግራዋይ የኢትዮጵያ ልጆችና አብዛኞቹ ደግሞ አማርኛም ትግረኛም ተናጋሪ የሆኑት ትግረኛ የማይችሉትም በጣም በሚገርም ሁኔታ ድራማውን የሚከታተሉበት በዛ ደረጃም ተጽዕኖ የፈጠሩበት እጅግ አስገራሚ ድራማ እንደነበረ ጭምርም አሁንም ተከታታይ ድራማው እንደቀጠለ ነው። የዲያና መሀሪ ህልፈት በጣም በሚያሳዝን ሁኔታ የበርካታ ኤርትራውያን ልብ የሰበረ ክስተት ሆኗል። እጅግ የሚያሳዝነው ገና በለጋ ዕድሜዋ እንደዚህ ህይወቷ ማለፋ ተስፈኛዋና ሂልመኛዋ ህልፈት የበርካቶችን ልብ የሰበረ ክስተት እንደሆነ ጀምረም ነው። በተመሳሳይ በዚሁ ድራማ ላይ የምትሳተፍ ከዚህ በፊት ስትሳተፍ የነበረችው ሰመሀርም በዚህ ሁኔታ በጣም በሚያሳዝኑ ሁኔታ ድንገተኛ ህልፈቷ የበርካቶችን ልብ የሰበረ ክስተት ስለሆነ በርካታ ኤርትራውያኖችም ቁጥራቸው ትንሽ የማይባሉት ነገሩ ይጣራልን፣ ይፈተሽልን፣ በምን ምክንያት ነው ህይወታቸው ሊያልፍ የቻለው እኛ ሳናቅ በድንገተኛ እንዴት ነው ሰው የሚሆነው በማለትም ነው በርካቶቹም ጥያቄዎቻቸውን እያቀረቡ ያሉት ከጀርባው ያለው እውነታ ምንድን ነው? ከልፈታቸው ጀርባ ያለው እውነታ ምንድን ነው? በማለትም ነው በርካቶቹ ጥያቄዎቻቸውን ሲያቀርቡም የነበረው በጣም ተስፈኛዋና ሂልመኛዋ ገና በለጋ እድሜዋ ህልፈትን በማስመልከት እጅግ የበርካቶችን ልብ የሰበረ ክስተት ስለሆነ ነው። ለእናንተ የዘነላችሁ የመጣ ነው። በተመሳሳይ በአንድ ድራማ ላይ የሚሳተፉት በስድስት ወር ልዩነት ውስጥ እንደዚህ ህልፈታቸው የበርካቶችን ትኩረት ልስብ ና በተለይ ደግሞ ምንድነው ነገሩ በማለትም በርካቶችን ጥያቄ እያስነሳ እንደሚገኝ ጭምርም የወጡት መረጃዎችን ነው ለእናንተ ይዘንላቸው መጣ ነው። ነፍሲ ሚኪ ነኝ። ይህ ሚኪያስ ኒውስ ነው። ይህ ሌላኛው ቻናሌ ነው። ለዚህ ቁም ነገር አስል ቻናል አድርስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ላይክ፣ ሸር ና ኮመንት ማድረግ እንዳይረሱ። ለእሳታት ያሉኝ መረጃዎች ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።